ጋዝ ብቻ መግዛት ነው የሚቀረኝ፣ ጋዝ ሲሊንደሩ ማለት ነው። ገዝቼ በቃ አልሐምዱሊላህ ያ ረቢ አልሐምዱሊላህ ነው። ወላ መገኒ ገለቱ ገለጽ ነው፣ ለአላህ ምስጋና ነው። እና አሁን የፈለግኩትን ጥብስ ጥብስ ማድረግ ይችላል መግዛት የሚፈልጉ አድራሻውን እንዳያችሁት ነው በቪዲዮ ቀርጬ ይችላሉ። ሄዳችሁ ግዙ። የፈለጋችሁት የውጭ ገር ቃል የፈለገ እኔን ገዝቼ የመጣሁ ገዝተናቸዋለሁ። ዛሬ ያስገዛው ካልገዛኝ እናቴ ቤት እሄዳለሁ ጥዬ፣ አለበለዚያ በእሳት የሚቃጠለው ጉዳይ እላቸዋለሁ። አስገዛው እላቸዋለሁ። በጣም ደስ ብለኛ። ማስገዛት ብቻ ነው የሚቀረኝ

ሄጄ ስልሳ በስልሳ ምርጥዬ ኦቪን አስገዛሉ ባሌን ማለት ነው። ባሌ ሱ ካለ ሱ ከሄጄ ቢሮ ስጨ አስገዛሉ ይላችኋለሁ። እስከ መጨረሻ ቪዲዮ ከኔ ጋር ሆኖ ቪዲዮን ላይክ ሼር አድርጉ። የኦቪኖችን ዋጋ ማሳያችኋለሁ። ሊገዛ ሲገባ ሱቁን ቀርጻለሁ ማለት ነው። ዋጋዎቹን እነግራችኋለሁ። ቪዲዮ ላይክ ሼር እያደረጋችሁ ከኔ ጋር ሆኑ። ምክንያቱም በእንጨት ነው እንደዚህ ያመጣ ነው ማለት ነው። ከዛ ያው እስኪስተካከል ድረስ ደግሞ አሁን ረመዳን እየመጣ ነው። ረመዳን ደግሞ ብዙ ነገር ነው የሚሰራው። ያ ሁሉ ልጆች የሰሩትን ብቻ ነው እንደሚባለው ብዙ ነገር ነው የሚሰራሉ። ስለዚህ ኦቭኑ መገዛት አለበት በቃ ብዬ ወሰንኩኝ ይላችኋለሁ። ብዙ ብር ቢሆንም ማውጣት አለብን ብዬ ወሰንኩ ይላችኋለሁ። ከዛ እስቀብረን ሄደን ያለውን ነገር እናያለን። እስከ መጨረሻ ላይኳን ግጭት እያደረጋችሁ እያረጋችሁ ከኔ ጋ ሁኑ ይላችኋለሁ። ግዝት አርግተን እንመጣለን። ሰብስክራይብ አድርጉ። በዚህ አመት ወላይ መቶ ሺህ መግባት አለብኝ መቶ ሺ ያስገቡ ይላችኋለሁ። መቶ ሺህ በዚህ አመት መግባት አለብኝ ሼር አድርጉ ዝም ብላችሁ በቃ ሰብስክራይብ አድርጉ። እኛ ስለሚጠቅመን ዝም ብላችሁ ሰብስክራይብ አድርጉ። እሺ እዛ ስንደርስ እንገናኝ

አርባ ስድስት ሺህ ብር ጠባ እርግተን ነው ገዛን ነው መግዛት የሚፈልጉ መታቸው ብዙ፣ ይህ ኦቨኖቹ አሉ በመጣናቸው፣ አርባ ሁለት ሺህ የሚሸጥም አለ። ይህ ሁለቱ በማብራት የሚሰራ ሁለቱ በጋዝ የሚሰራም አለ። መግዛት የሚፈልጉ ይህ ስልሳ ሺህ ብር ነው። ስልሳ በስልሳ ነው አንደኛው ነው ስልሳ ሺህ ብር

ፍሬሽ እቃዎች ማለት ለምሳሌ ማት እና እና አሳ ምናምን እዚህ ላይ ነው የሚቀመጡት የራሱ ሚዲቲ ኮንትሮል ላለው የራሱ ፊቸር አለው ዋጋውም አሪፍ ነው እና ቫኬሽን እንትን አለው ፊቸር ቫኬሽን ፊቸር አለው አንድ ሰው ከቤት ወጥቶ ለሀያ ቀን ሌላ ሀገር ብሄድ ያስቀመጠውን ነገር ፍሬሽ አድርገው ያስ ስንት ናት ዋጋዋ ዋጋው አስተያየት አሉ ከመጡ ማለት ነው። እነዚያስ በአቅሙ ሁሉም እንዲገዛ ሁሉንም እነዚያ ዋጋውን ሮሌክስ ይባላል። 450 ሌት ነው ማለት ሞዴል የሚባል ሌትራቸው ሁለት ሰማንያ ነው። ምርጥቃ ነው፣ አውሮፓያን ስታንዳርድ ነው የሚባል ሮሌክሶች እሺ፣ ይህቺ

ስልሳ አምስት ብር ሳውንድ ሲስተም ለሚፈልጉት፣ ሳይሆና አለላችሁሶች። ሀያ አምስት ብር ጂፓስ የፈለጋችሁት አለ። ቲቪዎች የሚትፈልጉት አድራሻውም በዛው በደንብ ንገሯቸው። መቶ የሚገዙት ሊኖሩት ስለሚችሉ ውሀ ማጣሪያ አለ። እንደሚታዩት ውሀ ማጣሪያ ስንት ነው? ውሀ እዚጋ እርግታችሁ እዛ የተለመደ ነው?

እ በጣም ተዛዝ እናመጣለን። ዋጋው አሪፍ ነው። መቶ ይጠይቁ መታችሁ ድራሻውን ይገራቸው። ቦታው ምንድን ነው የሚባለው? በቃ ኖር መሲድ አደባባይ ሜትር ከፍ ብሎ ድሮ ትሌለህ ታወር ፊት ለፊት መታችሁ። ቁጥሪን ምን ልባ ከፈለጉ ላስቀሚጥ፣ እዚህ ይቻላል። ሚዲያ አላስቀሚጥ በዚህ ቁጥር እራሱ ነው እና እናገሩት እና ይላችኋል። እኔም ደግሞ ላክሼር ወይ በሉኝ።

ላችኋለሁ አስገዛው፣ እላችኋለሁ በጣም ደስ ብሎኛል። ማስገዛት ብቻ ነው የሚቀረኝ። ከአሁን በኋላ የሚፈልገው ቁርሶችን የሚጣፍጥ ቁርሶችን እራሴ ነኝ የሚሰራው። አንተ የሰራችሁት አልበላ በዚህ ነው የሚሰራው እራሴ እላቸዋለሁ። በኢሳት ሁሉም ነገር እነሱ ናቸው የሚሰሩት። እኔ ኢሳት አልወድም ኢሳት አጠገብ አልሄድም። ለዛ እኮ ነው የሚላቸው

የተ ነው ጎሾሽነ ተ ቤ ፉሻሚ አ ትንሽዬ ጂፓስም መጠን የ ስምንት ሺህ ብር ሄዳችሁ ግዙ። ማስታወቂያ እንዳያችሁት ነው። ጂፓስም ገዘን የቤቱ በጣም ሀይል ይፈልጋል። ማብራት ሀይል ይፈልጋል። ሀይል ማይፈልገውን ፈለግን። አንዳንዴ አልፎ አልፎ ፋፍሽ ማለት ፈለግ አንዳንድ ፋፍሽ ማለት ፈለግሁ ባለ በጣም አመሰግናለሁ። አርባ ስድስት ሺ ዛሬ ነው። አይፈልግም ክችን ቀይሬ እያስተካከልኩ እንላቸዋለሁ። ቀይ አየር እዚህ ገዝቶብ ነበር፣ እዛ ወሰዱ። ከዛችን እያደረግ ጠቅ ጠቅ የምትደረግ ነው። ብራት ተሳክቷል። አሁን ጋዝ ብቻ መግዛት ነው የሚቀረኝ። ጋዝ ሲሊንደሩ ማለት ነው። ገዝቼ በቃ አልሐምዱልላህ ያ ረቢ አልሐምዱልላ ነው። ወላሂ መገኔ ገለቱ ገለስ ነው። ለአላህ ምዝጋና ነው። እና በዚች አሁን የፈለግኩትን ጥብስ ጥብስ ማድረግ ይችላሉ። ለባሌ ማለት ነው፣ ቁርስ ምናምን። ተመስገን ነው፣ እንግዲህ አልሐምዱሊላ ነው የሚባለው። የፈለግኩትን ሰርች ለባሌ ያበላዋለሁ ማለት ነው። እኔ ውድ ባሌ አልሐምዱሊላ። እናንተም ግዙ እላችኋለሁ።